ጊፍቱ ተሰጥቶ ተሰጥቶ ካለቀ በኋላ ደግሞ ወደ ቅዱስ ቤተክርስቲያን ተመልሻለሁ፣ በእውነት እንደ ኦርቶዶክስ ቤተክርስቲያን ደግሞ እያሉ ድራማ ይሰራሉ። እንደዚህ አይነት ድራሞች እየተደጋገሙ በአይናችን እየተመለከትን ስለሆነ ማለት ነው እና በቻላችሁት አቅም ሁላችሁም እንደዚህ አይነት ሰዎች ለሁሉም የሚጠቅሙ ስላልሆኑ በቻላችሁት አቅም ብዙ ቦታ ባሰጧቸው እንደው ምርስ ባታደረጓቸው መልካም ነው። እንደዚህ አይነት ሰዎች መረሳት ይወዳሉ፣ መርሳት ጥሩ ነው። ካልሆነ ግን ጥሩ የሰሩ መስሏቸው በቃ አሁንም ጭርስ ይላል ውድ፣ አሁንም ጭር ይላል ውድም ይላሉ። እንደውም አንድ ወንድማችን እዚህ ቱዊታ ፕላትፎርም ላይ የሆነ ሰዓት እስልምናን ተቀብያለሁ ብሎ ተመለከት ነው፣ የሆነ ሰዓት በሳምንት ውስጥ ከዛ የሆነ ሰዓት ኦርቶዶክስ ሆኝ ያለዋል፣ ከዛ የሆነ ሰዓት ፕሮቴስታንት ሆኝ ያለዋል። ጭራሽ ሰዎች የቆየ ቪዲዮ አውጥቶ ሲያሳዩ በጣም ነው ግራ የገባኝ። እንደ ፍቅር ሲዝም እንደ ደምሳሽ ማለት ነው ነብይም ነኝ ብሎ ያውቃል፣ ለካ ያዩ ሰው ነብይ ነኝ እኔ ነብይ፣ ከእግዚአብሔር የተላኩ ሰው። እባካችሁ አዳምጡና በእውነት እግዚአብሔር አምላክ ይድረስለት ለዚህ ሰው፣ እግዚአብሔር አምላክ ይድረስለት። እኔ ብዙ አካሶ እናንተ ሰዎች ከባድ ነው፣ ያለው ነገር ከባድ ነው። አይ ግን ጥሩ ነው። በርቱ ቤተክርስቲያናቱም፣ ሁሉም ሰው እኔን ጨምሮ፣ ሁላችንም ቤተክርስቲያን መጠበቅ ነገር ነው። ግን ከኛ በብዙ ነገር የተሻላችሁ ወንድሞቻችን በደንብ ጠብቁ ነው ምነ የኛም ግዴታችን። አሁን ያቃተን የእናንተ ነገር ነው። ማለት ቤተክርስቲያን ታስተምራለች ግን ህይወቱ ላይ ዜሮ አግቡ ማለት እኔ አሁን ለአቅል አንጂ ስለትዳር ስንት ቁርስን የሰጠሽ ቢታይ ማለት እንድታገቢ ምናምን፣ እንደውም እኮ በዚህ ዓመት ቃል ገብተሽልኝ ነበረ። አሁን እኮ መንገዱ ላይ ያለውት። አረ ንሳ፣ አባትሽ ሳይሰማ መንገዱ ተጀመረ ማለት። ኖኖኖኖ፣ ሀሳብ ላይ ሀሳብ። መጀመሪያ ምን አልኩ? አይ ገና ነኝ፣ ቆይ እስኪ አልኩ። አሁን ደግሞ ሀሳብ አለ። አይ በጣም አባቴ ትክክል ነው የተባረከ ትዳር የሚል ውስጥ የገባ ከዚህ በኋላ ደግሞ ምር የሚሆነው ሰው አለ አይደለ? ለትዳር የሚሆን ሰው ማለት እዛን እንደዛ እያለን ነው የተጠናና እንጂ ዝም ብሎ ማዘው ብሎ ከባድ ችግር የለም። ነገሮችን ብቻ እስኪ ትመክሪያለሽ። አንቺን በጣም እያስቸገረሽ ስለሆነ ትመክሪያለሽ። እኔ አስቸጋሪ ነኝ፣ ግን በስመ አብ ዘምሪ መከራ፣ ዘምሪ መከራ። እስኪ ነጠላ አርገሽልኝ መከራ፣ ነጠላ ነጠላ። እንደው የነጠላ ነገር ይሄ ነጠላ እኮ እንደው መከራ ይናዩ። እሺ፣ እውነት እሺ። አሁን እኳሁን እንትን ላይ ናችሁ አላችሁ። መቼ ነው የሚመችክ ፍሪ ላይክ፣ መቼ ነው የምትሆን። እኔ ለምሳሌ ኔክስት ዊክ ቅዳሜ ምናምን ማታ አለን ፕሮግራም። ቅዳሜ በደንብ ተጽፉ ከማስገባት በፊት እኔ ቀድሜ ገብቼ መዝሙር ዘምር የመክፈቻ መርሃ ግብሩን ዝማሪ ነው ነው ወይስ የሰርግ የሆነ ስዘምር ይሰምች? ይሄንን ያልኩት ባረክ እንዳብርሃም ትባረክ እንዳብርሃም ዘላለም ዘላለም ዘላለም። ለምንድን መሬት መሬቱን እያየሽ መዘመር አልገባኝም።